አማራ የማይፈራ የማይኮራ ደመ መራራ አማራ አማራ ያሸንፋል ባይዞች ጡት ተቆረጠ ላተቆረጠ የትግሬዎች ፖለቲካ ነው የአብይ አህመድን መንግስት ለመጣል አማራ ትልቅ ህዝብ ስለሆነ አሁንም አልተነሳላቸው ህዝቡን አነሳስተው ወደ ቤተ መንግሥት ለመገስገስ ከፋኖ ቀድሞ ስልጣን ለመያዝ ያቀዱ ትግሬዎች ጡት ቆርጠዋል

ከዚያ ላይ ነው አልጋ ላይ የሚዘራ ሲጨርስ ደግሞ እነ ደብረ ሲሆን ትግሬ ዋርማ የሚያደርግ በቴስታን ወያኔ የሚባል ከጫካ የመጣ ጉንዳን። ምን ልጋብዝሽ ምን ልጋብዝሽ፣ ኢትዮሶን ስልሳን ሳምንት ስጠኝ ያላልኩም ባለፈው አስር ቀን ሆነው ሳምንት ስጠኝ እየሰራውበት ነው ብዬ ነበሩ።

ከነሞድሬተሩ ዛራ አይመለከታትም ዛራ አይመለከታትም ከህዝቡ ጋር ነው እያወራ ዛራ አይመለከታትም እያወራን ያለነው እኔ አንተና ህዝቡ ነን እኔ አንተ በጣም ጥሩ ስለዚህ የዛሬ አራት ዓመት የነበረው ምንዛሬ ይታወቃል ገብቶሻል የነበረው ምንዛሬ ይታወቃል የዛ ጊዜ ዘጠኝ ሺ አርባ ስድስት አለም በዚህ አለም የሚባዘው፣ በዛ ጊዜ የዛሬ አራት ዓመት ለምን እናቋለን? ጎግል ላይ እናገኘዋለን። የዛሬ አመት የሳውዲ ብር ስንት ነበረ በኢትዮጵያ? የዛሬ አራት ዓመት የሳውዲን ስንት ምንዛሬ ነበር? ጎግል ላይ አውጥተን እንነግረሃለን። ችግር የለውም። ገንዘቡ ዘጠኝ ኮመንቱ ይታይካል። ዘጠኝ ሺ ስድስት መቶ

የዛሬ አራት ዓመት ጎግል ላይ አይ ሰርች አድርጌ፣ አሁን እዚሁ ጋር እናገራለሁ። እኔ ውስጥ የአይመኒታ አይመኒታ እኔ ውስጥ ውስጥ ነገር አልወድም። ሌባ ብቻ ነው ውስጥ ውስጥ የሚወደው። እዚሁ ጋር ህዝቡ እየሰማ ምንዛሬ የዛሬ አራት ዓመት ሳውዲ ስንት እንደነበር እነግርሃለሁ። ዘጠኝ ሺህ ሪያል በዛሬ አራት ዓመት ምንዛሬ ዛሬ ስንት እንዲመጣ እነግርሃለሁ። ቀን ቀጠሮ ትሰጠናለህ። ከዛ እኔ ቪዲዮ ሰራለሁ፣ ህዝቡን አሳውቃለሁ። ግዴታ ነው፣ ኃላፊነት አለብኝ። እቺ ሄጅ ብትሞት ነገ ይጸጽታል። አንተ ባለትዳር ነህ፣ ልጆች አሉህ፣ ፈጣሪ ልትፈራ ይገባል። የሰው ሀቅ እንዲህ በጣም እፈራለሁ። ከምንም ነገር በፊት ከምንም ነገር በፊት የመጣሁት ለዚህ እኮ ነው የመጣሁት ኮንፊደንስ ስላለኝ እና ብሯዋን ስላልበላው ሌባ ስላለን እኮ የመጣሁት እዚህ መጥቼ እያወራ ያለሁት በራሴ ስለምተማመን ነው መጥቼ እያወራ ያለሁት። ብርዋን ስላልበላሁ ነው። ሀሊማ በጣም ቅርታ አቋ መሸንብሽ አስመሸነሽ አክሸሪ ችግር የለውም ያው መጨረሻ ግን በዚህ አጋጣሚ አይመኒታም ሂክማም ጋር ምንም አይነት እኔ ጋር ምንም ኬዝ እንደሌላቸው እንደሆነ ምን ምን አስፈራሽ አንቺ አቋም የለሽም እንዴ ኖ ለሱ ለማለት ነው አስፈራሽ ማንም ያመጣል ማንም ማንም ላይ ምንም አያመጣም ቅድም እሷ ምን ምን ብላለች ዛራ ሀብታም ስለሆነ የሆነ ነገር እንዳያስደርጋት ትፈራለች ብሏል ከዚህ በኋላ ህዝቡ ሰምቷል እስኪ ሴት አንድ ነገር ብትሆን እኛ ካይመን ይታራሳን ነው ወርደ ማን ማን ምድር ላይ ለምን ምን አመጣው ይሄ ይሄ ምን አመጣው ምን አመጣው? ሁሉ ነገር እንደዚህ አይነት ንግግርስ አስፈልጋል አስፈልግም። እኔ እኮ እንደዚህ አይነት ሰው አይደለሁ። አልሐምድሊላህ። ለምን መጥፋ አደርጋለሁ? ለምን መጥፋ አደርስባታለሁ? አንቺን አይደለም እህቲዋ፣ አይ አንቺን አይደለም አይ ሀቡ፣ እሷ የሆነ ነገር ቢደርስባት ከአይመራሳት ለምንድን ነው ፋቶማ እስካሁን ድረስ አይመኒታን ቁጥሩን አፈላልጋ? ታዋቂ ነው ሚዲያ ላይ ቢዝነስ ነው የሚሰራው። ለምንድን ነው ከቲክቶክ ላይ ራሱ ከባዮ ላይ ቁጥሩን ፈልጋ ያላናገረችው? ለምንድን ነው ስላት፣ እሱ ሀብታም ስለሆነ የሆነ ነገር እንዳያስደርገኝ የፈራለው አለችኝ አለች። እንዴ ለምን እንደዛ ትላለች? እኔ እንደውም በዚህ አጋጣሚ ኮች ልጅ በማግኘቴ በጣም ደስተኛ ነኝ። እሳይ በጣም ደስ ዛራ እንኳን ማመጣቻት፣ እኔ በጣም ደስተኛ ነኝ። አንደኛ አንድ ሰው እዳ አለብኝ ብዬ የማስበውን ሰው እዳ አቀለልኩ ህይወቴ ላይ ምን ክፋት አለው ይሄ ይሄኮ ኸይር ነገር ነው ክፋት የለውም ብዬ አላስብም በበኩል ኦኬ በዚህ አጋጣሚ አሁንም ፋጡማ እዚህ መተሽ መታከም የምትፈልጊ ከሆነ በሬ ክፍት ነው፣ ቤቴ ክፍት ነው። የምረዳሽ ነገርም ካለ በሬ ክፍት ነው፣ ቤቴ ክፍት ነው። አሁንም አሁን እሷ ከአንተ የምትፈልገው እርዳታ አይመን ይታይ፣ ወንድማችን፣ ገንዘቧን ሀቋን ብቻ እንድትሰጣት ነው። እሱ ችግር የለውም እሱን ሰጣት አለው። ከዛ በተጨማሪ ሌላ ችግር የለም። እንዴት አላት፣ እንጂ እንዴት የላትም። ተይ እንጂ አይ፣ ብሯ ነው ብሯ ብቻ ነው። ሌላ ምንም ችግር የለባት። ከብሯ ውጭ አላት። ያንች እኮ ነው። የምን ችግር? ከብሯ ውጭ ግን የናስሬ እኮ ነው። ጎረቤት እየዳኩ ቁጭ አልኩት እና ዝም ብዬ ነው እንዴ፣ እስቲ እግሬ ነው አንጠልጥዬ እኮ ነው ያለሁት አሁን። ራሱ ሁለት ደምን ያስቀዳሁት፣ ለሌላክ ስድስት ሺህ ከፍላ ነው የስዑዲ ጓደኛ ሁን። ደሜን ሳይሆን በብር ሳይሆን በሪያል አልመልስላት በሪያል አልስጣት። አንተ እንዴት ነው በሪያል ምሰጠው? በዛ ጊዜ ሪያል ነው የወሰድኩት። ምንዛሪ አገር ገብታለች። በዛ ጊዜ ምንዛሪ ከነ እኮ ነው ብሩን እኳ አልተጠቀምኩበትም። የሳውዲ መንግስት ይወሰደው። ምን በሪያል ስለሰጠች በሪያል ብትሰጣት እንዴት መንዝሬው ከዚህ የኢትዮጵያን ብር መንዝሬ በሪያል ነው የምሰጣት አምጥቼ፣ ከየት ነው የማመጣው? መንዝሬ ችግር የለው። ሁለት ሺ አስራ አንድ ላይ ሁለት ሺ ሀያ አንድ ላይ የዘጠኝ ሺ ሪያል አሁን ላይ ለምሳሌ ሁለት ሺ አንድ በፈረንጅ ሁለት በአበሻ ማ ገና ሁለት ሺ አስራ ስምንት እሺ። ስለዚህ አሁን አማውንቱን እነግረዋለሁ። ቀን ቀጠሮ ይሰጠናል። ፋጡማ አካውንት ነምበር ስላኪልኝ በጣም ያሳዝናል። በእውነት በጉግል ምንዛሬ ነው የምትሰጣት። በጣም ልዩነት አለው ጋይስ። በጣም ስንት ነው በጉግል ምንዛሬ ዛሬ መተለሽ? እኔ አሁን ባለው ምንዛሬ ሳሰላው፣ ቅድም አንድ ሚሊዮን ብር ነበር የመጣው፣ አሁን ግን ሶስት መቶ ሰማንያ ዘጠኝ ሺህ አራት ስድስት መቶ ሰላሳ አምስት ብር ነው የመጣው። ላሳክምሽ ላሳክምሽማ ልርዳሽ ቢል በዛው በአሁኑ ይልክልኝ ነበር ልርዳሽ ላሳክምማ ቢል በአሁኑ ግርግር ነበር የሚልክልኝ ይሁላችሁ በሁለት ሺህ ሀያ አንድ ጎግል ላይ በሁለት ሺህ ሀያ አንድ የሳውዲ አረቢያ ዘጠኝ ሺ ሪያል ብር ከሰባ አንድ ሳንቲም ነው ግን በአሁኑ ግን ቢሆን አንድ ሚሊዮን ብር ነው። አንድ ነገር እንድታስብ የምፈልገው ያ እኮ የሳውዲ መንግስት ቢወስደው ይሄን እዳ እየከፈልኩ ነው። ሁለት እዳ ማለት ነው። የሳውዲ መንግስት ቢወስደው እሷን ይመለከታታል። ብሩ አንተ ጋር ሆኖ የሆነ ሰው እኔ ጋር ቀ ይቃጠል

እኔ ጋር ያስቀመጥከው ብር ቤቴ ተቃጠለ። ይሄ የቤቴ መቃጠል የእኔ ችግር እንጂ ያንተ ችግር ነው ወይ? ያንተ ችግር ነው? ስለ ሀቅ እምናወራ እውነት የምናውራ ከሆነ ሰብአዊነት ካልክ ጓደኝነት፣ አብሮ መብላት፣ አብሮ መጠጣት ልምርህ ወይ ልት ልታገስህ ማ ይሄ ግን ይሄ ግን ስለ ሀቅ ካወራን ሀቋ ነው። አረ ሀቋ ነው። እኔ እኮ ነገርኩሽ እኮ የታሰርኩበት ነው የተወነጀልኩበት ነው ከእንጀራ የተነሳውበት ነው ይሄ ነገር ያጣሁበት ነው። እዛ ውስጥ ማ ሁሉ አመት ሙሉ ቆይቶ አንተ እንደዚህ አይነት ጥሩ ህይወት እያኖርክ ማሻአላ እና ይህንን ጥሩ ህይወት እንዳይወስድብህ ካትፈራም የዚች ሴት ቢሆንባ አድርጌ ምን አትፍቼ ራትበረብራት በአጭበረብራት ብጫወትባት እንግዲ አመት አስተኝቶ ነው የተያዘው ማለት ነው። ሱ እግዲህ ሱር አልበለህም አለም ፍራ ለላለሚያቀው ማስረጃ ስለሌለን ነገር አናወራም። እናቴ እሱን አላህ ያውቃል። እያንዳንዳችን ስለምንናገረው ነገር እውነት በፈጣሪ ምናምን ከሆነ ፈጣሪ የሚባል ነገር ከላይ ካለ ያያል፣ ይሰማል፣ ይፈርዳል። ከሰው ፍርድ ደግሞ የእሱ ፍርድ ይበልጣል። የሰው ሀቅ ምን በላኮነ አንድ ልናገር እሺ። አይመኒት አንተን ስምን አልጠራው ማለት የሰው ሀቅ ስለሚበሉ ሰዎች መናገር የመናገር መብት ይፈለልአለም። እሱን አይደለም አሁን እኮን ያለሁት ኢትዮጵያ ነው። አንድ አንቺ በጣም መረዳት ያለብሽ ኮንቴክስቹዋል ሲትዌሽን የሚባል አለ። እኔ አሁን ያለሁት ኢትዮጵያ ነው። ሳውዲ አረቢያ ላይ በሆን አስራ አንድ ሺ ሪያሉን በከፍለው በጣም ቀላል። ያለሁት ግን አሁን ኢትዮጵያ ነው። አስራ አንድ ሺ ስላመንክ እናመሰግናለን። አይደለም ስጣም ቢባል ማለት ነው ገብቶል ብከፍለው ራሱ ችግር የለውም ከዛ ቀላል ስለሆነ ሊቪንግ ኮስቱም ርካሽ ስለሆነ ኢትዮጵያ ላይ እኮ በጣም አስቸጋሪ ሁኔታ ላይ ያለው እኛ አሁን ለምሳሌ እኔ ሰዎች ሊመስላቸው የሚችለው በጣም ቢሊዮኔር ምናምን ምናምን ሊመስል ይችላል ግን ሁላችንም ሀሰልና ብዙ ችግሮች አሉብን የሰው ልጅ ያለ ችግር አይፈጠርም ያለ ችግርም አይሰራም እየታገልን ነው እየኖርን ነው እያሸነፍን ነው በዚህ ግብር ሲባል በዚህ የሰራተኛ ሲባል በዚህ በተለያየ ወጪዎች ከይዘን እንተወጥረን ያለ ነው። በዚህ ሰዓት ገብቶሻል። ይሄ ሁሉ ሆኖ እዚህ ሚዲያ ላይ መጥቼ፣ አዎ እቺ ልጅ ሀቋ አለ እኔ ጋ የሳዑዲ መንግስት ወስዶታል። ነገር ግን ቢወስዶም እኔ ከፍላለሁ። ሀቋ ነው ችግር ተጠያቂ ነኝ ብዬ አምኜ ኃላፊነት ወስጄ እኮ አክብሬ መጥቻለሁ። አላ ይስጥቅ አላ ያክብርቅ። ስላከበርከንና ስለመጣ እቺ ልጅ እኔ በአጠረብራስ ኖሩ አሁን እንደምትለኝ ሊሴፓሴ እኔና መሲን ያወጥ እንደ በዚህ እኔ መሲን ነፍሷን ይማረው እና ብትኖር ደስ ኔ ነበር። ዛሬ ሊሴፓሴ አብረን ነው ሄደን ያወጣ ነው። ዘውዲቱ የምትባል ቆንስላ፣ ዘውዲቱ የምትባል አብረን ሄደን ሊሴፓሴ የማስታውሰው የማይወጣ ሊሴ ፓሴ በዛ ሰዓት አስወጣንላት። እቺ ልጅ ዛሬ ላይ ግን አይመን አይደለም ያወጣው ሊሴፓሴውን፣ አይመን አያውቅም ብላ ማይሆን ነገሮች ተናገሩ። ችግር የለውም ልጅቷ ያለችበት ህመምና ያለችበት ችግር ሁኔታ ብዙ ነገር ሊያስብል ይችላል። ይሄ ደግሞ ያየነው ልምድ ነው። ብዙ ጊዜ የረዳናቸው ሰዎች መልሶ ሲነክሱን፣ ያገዝናቸው ሰዎች መልሶ ሲጠቁሙ፣ አብረን የቆምልላቸው ሰዎች ሲረግጡን ያየነውና የተማርነው ነገር ነው። ያየነው የተማርነው ነገር ነው። ችግር የለውም። ዛሬ ላይ ግን እኔ እዚህ ጋር መጥቼ አመኜ ነበራት። አሁንም ቢሆን እኔ ለመርዳት ዝግጁ ነኝ ብዬ በአላህ ተወክዬን የመጣሁት እዚህ አላህን ፈርቼን የመጣሁት አላህ ይስጠግምቱሻል ስለፈራ አላ። በጣም ጥሩ፣ ሶስት መቶ ሰማንያ ዘጠኝ ሺህ በጣም ጉዳት ነው። በጉግል ነው እኔ የመነዘርኩት። እኛ ደግሞ ስንልክ ታውቃለህ በሀዋላ ነው። ምን ልከው ማናችንም ማለት። ስለዚህ በሀዋላ የዛሬ አራት ዓመት ሀዋላ በሳውዲ አረቢያ ስንት ነበር የሚለውን ነገር ከሰዎች ግን ጠይቃ ይሻል። በሀዋላ አልክ ብላክ ማርኬት ነው። በብላክ ማርኬት አልመነዘርም። ለምንድን ነው አንደኛ? ይሄ ነገር ይሄ ንግግር ለአንቺም ትክክል አይደለም። ሐቀኛ ስለሆንኩ ነበር። ህሊና የሚባል ነገር ስላለኝ ነው። እናንተ ሃይማኖተኛ ነን አክራሪ ነን ከምትሉት በላይ እኔ ዱርጌና ተጠጣለች የምትሏት ሴት ሐቀኛ ነኝ። እኔ ሐቀኛ ነኝ። ስጣ ችግር የለውም። ፈጣሪ ግን ማለት እያንዳንዳችን የማን ሀቅ አለብን ያያል፣ እሱ ይፈርዳል። እውነት ካለ ከላይ ፈርዶ በቅርቡ ያሳየን። የሰው ሀቅ የምትበሉ ሰዎች ፈጣሪ የአልጋ ቁራኛ አርጓችሁ ያሳየን። በመኪና አደጋ እግራችሁን አታችሁ አልጋ ላይ ውላችሁ ያሳየን። ፈጣሪ ልጆቻችሁ ላይ አይምጣ፣ ትዳራችሁ ላይ አይምጣ፣ እራሳችሁ ላይ የበሽተኛ የድሃ የምስኪን ታዋቂ ነን ብላችሁ በእነሱ እየለመናችሁ የምትበሉ ለራሳችሁ ቢዝነስ የምትከፍቱ ፈጣሪ ካለክ፣ እውነት ካለክ ያሳየን በመኪና ደጋግራችን ግራችን አታችሁ አልጋ ላይ ወድቃችሁ ስትለምኑ ሚዲያ ላይ እንገናኝ። ኢንሻላ እያንዳንዳችሁ የድሃ ሀቅ ያለባችሁ እንገናኛለን። ያሳየናል ካለ ከላይ ዝም አይልም። እናያለን። ዝም ብሎ የፈጣሪን ስም ደጋግሞ በጠራ አይደለም ሀቀኝነት። ፋጡማ አካውንት ነበር ሽላኪልኝ፣ ችግር የለውም። በጎግል ምንዛሬ ይችልች ዘጠኝ ሺ ሪያሉ ሶስት መቶ ሰማንያ ዘጠኝ ሺ ነው የሚመጣው።

ያው እኔም ህፃን ስለሆነች ቤት ያላችሁ ጉዳዩን እንጨርሱ ነው እየጠብኩ ያለን እና ቆይ ፎቶ አንስቼ ራሷ ስልክ ፎቶ አንስቶ እንትን ቢል ይሻላል።